ፍየሎች ግን ምንድን ነው የምታበላቸው? ስለ መኖ ንገረን። ወጪውስ ምንድን ነው እሱ? አመጋገባቸውስ? ምን አይነት መኖ ነው የሚመገቡት? ብዙዎቻችሁ የጠየቃችሁን ጥያቄ ነው። ጥያቄዎች የምረጡ ባልኳችሁ መሰረት እንግዲህ መኖ ብላችሁ ብዙዎቻችሁ መርጣችኋል። ስለዚህ መኖ እንመለከታለን ዛሬ። ለፍየሎቹ እንግዲህ በዋነኝነት በዋነኝነት ለህይወታቸው ዋስትና የሆነው መኖ ይሄ የምትመለከቱት ነው። በጣም ዋስትና የሚባለው የፍየሎች መኖ ማለት ነው። ኦልሞስት ኢንግሪዲየንቶቹ ወይም ደግሞ ውስጥ ላይ የሚገቡት ጥራጥሬዎች ማለት ይቻላል እና ተረፈ ምርቶች ከዶሮ መኖ ጋር እና ከከብት መኖ ጋር ኦልሞስት በጣም ተመሳሳይ ናቸው። ነገር ግን ትንሽ ዋጋው የሚቀንሰው ይሄ ነው። ስለ ዋጋም በደንብ በስፋት እንመለከታለን። ዋጋ አንድ ፍየል ምን ያክል በቀን እንደምትበላ፣ አሁን ከኔ አንጻር ነው እምነግራችሁ። ግልገሎቹ ምን ያክል ፍጆታ እንዳለባቸው በቀን እኔ ምን ያክል እነዚህ ፍየሎች እንደሚበሉ እያንዳንዷን ነገር እነግራችኋለሁ። ሂሳብም እንድሰሩ ይመቻችኋል። ስለዚህ በዚህ መልኩ እንመለከታለን። ፍየሎች እንግዲህ ይህንን ነው፣ ሱሳቸው ነው፣ ሱሳቸው ነው፣ ይሄ ሱሳቸው ነው። ምንም ሳር ቅጠላ ቅጠል የሚባል ነገር እኔ ጋር ብዙ ደስተኛ አይደሉም። ይሄንን ከበሉ ቅጠላ ቅጠሉን ዞር ብሎ ማያዩ። ስለዚህ በቃ እንደ መዝናኛ ነው የሚቆጥሩት፣ ያኛውን ዘና ለማለት ብቻ የሚጠቀሙበት ነው። ዋነኛ በቃ እንደነገርኳችሁ ለህይወታቸው ዋስትና የሚሆነው ይሄ መኖ ነው። የፍየሎቹን መኖ ራሴ እያመረትኩኝ በዚህ መልኩ ፍየሎችን እየመገብኳቸው እገኛለሁ ማለት ነው። ዛሬ እንግዲህ ሰፋ ያለ ነገር ስለመኖ ነግራችኋለሁኝ ትንሽ ባልጠበቃችሁት አይነት መንገድም ሊሆንባችሁ ይችላል። አንዳንድ ጊዜ ፍየል እንደዚህ ነው እንዴ ልትሉም ትችላላችሁ። ለዛ ተዘጋጁ። ትንሽ ደግሞ ማስታወሻ ቢጤ ነገር ቢኖራችሁ በጣም የተሻለ ነው። ትንሽ ቁጥር ነክ ነገሮችን እንመለከታለን። ለወደፊቱም ምናልባት ይህን ያክል ፍየል ባስገባ ምናምን ብላችሁም ሂሳብ ስሰሩ እንዲጠቅማችሁ ማለት ነው። ስለዚህ ዛሬ ይህንን እንመለከታለን። በነገራችን ላይ እነዚህ አሁን የምትመለከቷቸው ፍየሎች ያው ሁለት ነው። እነዚህ ግልገሎች ናቸው፣ ከፍ ያሉ ናቸው ሁለት ወር በላይ የሆኑ ናቸው እዚህ ጋር ያሉት። እዚህ ጋውን እየሰጠው ያሉት ደግሞ ለእርግዝና እርግዝና ቦታ ለብቻ ከልቪንግ ፔን ወይም ደግሞ ይሄ ኪዲንግ ፔን የሚባለው ወይም የምንድን ነው እርግዝና ማቆያ ቦታ ማለት ነው። እነዚህ ናቸው። እነዚህ ግልገሎች ናቸው። እነዚህ ግልገሎች እንደዚህ እንዳይመስሏችሁ በአጥንታቸው የመጡ የነበሩ ናቸው እና በዚህ መልኩ እየተመገቡ ይገኛሉ ማለት ነው። ዛሬ እንግዲህ ወደ መጣሁበት ሀሳብ ልመለስላችሁና በዋነኝነት ብዙዎቻችሁ የምጠይቁት ጥያቄ ከዚህ ቀደምም እንዳነሳሁት ፍየሎች ካልጋጡ ካልጋጡ ወይም ደግሞ እንደዚህ ወጥተው ጫካ ውስጥ ካልያዛችኋቸው እንዴት ነው መስራት የሚቻለው የሚለውን ጥያቄ ልመልስላችሁ። የመጀመሪያ ፍየሎች እንግዲህ ግጦሽ ካሰብን በግጦሽ መስራት ካሰብን፣ ይህ አሁን ያሳዩዋችሁን አይነት መኖ አያስፈልጋችሁም ከነጨራሹ ማለት ነው። ታዲያ ለስምንት ሰዓት ያክል ግጦሽ ላይ መዋል አለባችሁ። በቃ በጣም ፈላጊዎች ናቸው እንደምታውቁት ፍየሎች በጣም አሳሾች ናቸው ስለዚህ ለስምንት ሰዓት ያክል ግጦሽን ካደረጉ ምንም አይነት ሌላ ሰፕልመንት ወይም ደግሞ ሌላ ኮንሰንትሬትድ ፊድ አያስፈልጋቸውም አሁን ቅድም እንዳያችሁት በእጅ የያዝኩት ያመገብኳቸው አይነት መኖ አያስፈልጋቸው ስለዚህ እኔ በዚህ ውስጥ የያዝኳቸው ምክንያት ምንድነው አንደኛ የግጦሽ ቦታ የለኝም ሁለተኛ አዋጭ ነው ብዬ ነው እየሰራ ያለሁት እኔ ለምን ብዜት ላይ ነው ለምሳሌ ግጦሽ ላይ ልዩነቱን በደንብ እነግራችኋለሁ ግጦሽ ላይ የምታረጓቸው ግፋቢል ሁለት አንድ ሁለት አልፎ አልፎ መሞት እንደዚያ ነገሮች እንግዲህ የትኛውም አርብቶ አደር ላይ በተጠይቁ የምታገኙት መረጃ ነው፣ አይደለም ያው በቃ የተረፈው ይተርፋል። የዳን እንደዚህ አይነት ስራዎችን አደለም መስራት ያሰብኩት እኔ እዚህ ውስጥ ያስኳቸው ለህይወታቸው በጣም አስፈላጊ ነውና፣ እና ደግሞ በየጊዜው በየጊዜው እርግዝናን ይይዛሉ፣ በየጊዜው ጤናማ የሆነ ግልግል ይወልዳሉ፣ ያሳድጋሉ። እንዲሁም ደግሞ ኪዲንግ ሬት የሚባል የ የእርግዝና የመያዝ አቅማቸው ከጊዜ ወደ ጊዜ ለማሳደግ ነው ዋናው ፍላጎቴ ማለት ነው። ስለዚህ ውጭ አውጥታችሁ ግጦሽ ላይ መያዝ የምትፈልጉ ካላችሁ ስምንት ሰዓት ያክል ግጦሽ ላይ መዋል አለባቸው እነዚህ ፍየሎች። ስለዚህ በክረምቱ ሰዓት ሊሆን ይችላል፣ በበጋ ሰዓትስ የሚለውን ማሰብ አስፈላጊ ነው። ስለዚህ ይሄ በቃ አጠቃላይ አቅማቸው የወረደ አይነት ይሆናል፣ በግጦሽ የምታወጡ ከሆነ በዛ መልኩ መኖ ሽሽት ከሆነ ማለት ነው። አይ በመኖ ደግሞ ይዛችኋለሁ ብላችሁ የምታስቡ ከሆነ አንድ ፍየል አንድ ፍየል በቀን አድልት የምትባል በቃ እናቴት የሆነች ፍየል ማለት ነው። እናቲት ፍየል 18 ብር ከ50 ሳንቲም ያክል ትመገባለች። አንድ ፍየል 18 ብር ያልኩት ኮንሰንትሬት ፊድ ብቻ ነው። ወይም ደግሞ ይሄ የተመጣጠነ የፍየሎች መኖ ብዬ ቅድም ስመግብ ያያችሁት አይነት መኖ በትንሹ በትንሹ በቃ እናቴት ነች። እርግዝናዋ ሁለት ወር ገደማ አካባቢ የሆናት ያው ከሁለት ወር ገደማ በላይ ወይም ከሁለት ወር በላይ ከ60 ቀን በላይ እርግዝና ያላት ካለች ይጨምራል መኖ በትንሹ 70 ግራም ያክል መኖ ይጨምራል። ስለዚህ 18 ብር ከ50 ከ50 ሳንቲም ያክል ትመገባለች በቀን ማለት ነው። ስለዚህ ይህንን ከግምት ውስጥ ማስገባት አስፈላጊ ነው። ያንተስ ምን ያክል ይመገባሉ ካላችሁ በቀን እነዚህ ፍየሎች የምትመለከቷቸው 35 ኪሎ ያክል ይመገባሉ በቀን 35 ኪሎ ያክል ይመገባሉ። 35 ኪሎ ያክል ይመገባሉ 1855 ብር ያክል ማለት ነው። 1855 ብር ያክል በየቀኑ ይመገባሉ። ስለዚህ በዚህ መልኩ ማየት አስፈላጊ ነው። በትንሹ ግልገሎችን ደግሞ ልንገራችሁ፣ እነዚህ የምትመለከቷቸው በጣም ትንንሽ የሚባሉ ግልገሎች አምስት ብር ከሰላሳ ሳንቲም ያክል ይበላሉ በቀን መኖ ብቻ፣ መኖ ብቻ አምስት ብር ከሰላሳ ሳንቲም። ያው በጣም ውድ ነው የሚባለው፣ በጣም ትንሽ ገንዘብ እንትን ይላቸዋል፣ ኮስታ ያደርጋቸዋል የሚባለው መኖ ስለሆነ አምስት ብር ከሰላሳ ሳንቲም ያክል ለግልገሎች ደግሞ ይመገባሉ ማለት ነው። ስለዚህ ከዚህ ጋር ተያይዞ ምናልባትም በግጦሽ አይነት መንገድ የምትሰሩ ካላችሁ በተወሰነ መልኩ በትንሹ በትንሹ የዚህን ቅድም ያስቀመጥኩላችሁን 18 ብር ከ50 ሳንቲም ትመገባለች ብዬ ያነሳሁትን ሩብ ያክል እንደ ተጨማሪ መስጠት ይቻላል። ሩብ ያክሉ እንደ ተጨማሪ መስጠት ይቻላል። ካልሆነ ግን በግጦሽ ሙሉ በሙሉ ማሳደግ ይቻላል። እንዳልኳችሁ ግን ትንሽ ዘመናዊ ስራ ነው እየሰራን ያለ ነው። አዋጭ ነው። እንደጠበቅ ነው ብዜት ላይ መሰረት አድርገን ምናምን የሚሉ የኔን አይነት አሰራሮች የሚከተል አይሆንም ወይም ደግሞ የሌላው አይነት ትልልቅ የፍየል እርባታ ያላቸውን ያክል አይሆንም ማለት ነው ስለዚህ በተለምዶ በዘለማድ ውስጥ ይገባባቸዋል መልሶ ማለት ነው እነዚህ ማየት አስፈላጊ ነው ሌላው አንድ ኩንታል የፍየሎች መኖን በተመለከተ አምስት ሺ ሶስት መቶ ብር ያክል ኮስቴ ያረጋቸዋል አምስት ሺ ሶስት መቶ ብር ያክል እንግዲህ እኔ የፍየል የፍየል መኖ ሲባል አይቼ አላቅም ሲሸጥ አይቼ አላቅም ነገር ግን እኔ አሁን አምስት ሺ ሶስት መቶ ብር በጣም ሀይ ኳሊቲ የሆነ ፊድ ማለት ነው የዶሮዎችን ብታስቡ ወደ 6700 800 ብር ያክል ገብቷል። እንዲሁም ደግሞ የበሬዎችን ትንሽ መለስተኛ ነው እሱ። ምናልባት እስከ 5800 ብር ገደማ ይፈጅባቸዋል። ስለዚህ በጣም አነስተኛ ነው ከወጪ አንጻር። በኩንታል ምን ያክል ኪሎ 53 ብር ትገዙታላችሁ ማለት ሌላ፣ ስልሳ ሰባ ብር ነው የሚሸጠው የሌሎች እንስሳት ማለት ስለዚህ፣ የፍየል በጣም አነስተኛ የንጥረ ነገር መጠን ትፈልጋለች። የምናግዛት ደግሞ በዚህ በከፍተኛ ሁኔታ ፎሬጆችን ራፌጆችን ትመገባል። ፎሬጆችን ይመገባል። እነዚህ ሁሉ የሚያጠቃልሉ ቅጠላቅጠሎችን ድርቆሾችን ስለሚመገቡ ከዛ ውስጥም የሚያገኙት የተጣራ ፕሮቲን መጠን አለ፣ ካርቦሃይድሬት መጠን አለ፣ ፋይበር መጠን አለ። እኛ ደግሞ እንደ ሰፕልመንት አድርገን ደግሞ በሚመገቡት መኖ ውስጥ እንሰጣቸዋለን። ስለዚህ እስከ አምስት ሶስት መቶ ብር ያክል ወጪ ይጠበቅባቸዋል ማለት ነው። ምናልባት እንግዲህ ግጦሽ ካላችሁ ግን እስከ ስምንት ሰዓት ያክል ግጦሽ ላይ ያደርጋሉ ምንም አይነት የመኖ ጭማሪ አይኖራቸውም ወደ ቤት ይገባሉ ማለት ነው። ከዚህ በተጨማሪ ግን ከዚህ በተጨማሪ ግን ምናልባት ምናልባት ግልገሎች የሚኖራችሁ ከሆነ ግን ግልገሎች የሚኖራችሁ ከሆነ ግልገሎች እንግዲህ ስታርተር መኖ መጠቀም ወይም ደግሞ የጀማሪ ግልገል መኖዎችን ማላመድ የምትጀምሩት ከሶስት ሳምንታቸው ጀምሮ ነው። ከተወለዱ ከሶስት ሳምንታቸው ጀምሮ በተወሰነ መልኩ ድርቆሾችንም የፋይበር ነክ የሆኑ ነገሮችንም ታላምዳላችሁ። ይሄ የፍርስ ስርዓት መነቃቃት እንዲጀምር እንዲሁም ማመንዠግ እንዲጀምሩ ይህንን ታደርጋላችሁ። ከዚህ በተጨማሪ ደግሞ ከሶስት እስከ አራት ሳምንት ነው ወይም ነው ከአንድ ወር በኋላ ሙሉ በሙሉ መኖ መጠቀም ይኖርባቸዋል ወይም ደግሞ ምናልባት ለሞከት የምፈልጓቸው ከሆነ ለማሞከት ወንዶች ከሆኑ ለዘር የማትፈልጓቸው ከሆነ ተኮላሽተው ቀጥታ መግባት መቻል አለባቸው ማለት ነው እንግዲህ ስለማኮላሸትም በደንብ ነግራቸዋለሁኝ እኔም በተወሰነ መልኩ አሁን ያሉኝ አብዛኞቹ ማለት ይቻላል የተኮላሹ ናቸው ለዘር የማልፈልጋቸው ናቸው አብዛኞቹ እኔ ጋር ያሉት እና ለዘር አንድ ሁለት ብቻ አስቀምጫለሁኝ ታዳጊ ተተኪ ብዬ ያስቀመጥኩት ኮርማም አለ እሱም በደንብ አሳያችኋለሁኝ ስለዚህ ካስተር ሊደረጉና ሙሉ በሙሉ ይሞክታሉ ማለት ነው። ወይም ደግሞ ታደልቧቸዋላችሁ ማለት ነው። ስለዚህ በዚህ መልኩ ማየት ያስፈልጋል። ለእነዚህ ግልገሎች ከመቶ እስከ መቶ ሀምሳ ግራም ድረስ ያስፈልጋቸዋል ከመቶ ከወተቱ በተጨማሪ ወተቱ አይቆምም። እስከ ሶስት ወር ድረስ ወተት አይቆምም። እሱንም የግልገሎች አስተዳደግ ላይ ሞት ቅነሳ ላይ ፈጣን እድገት ላይ መሰረት ያደረገ ደግሞ አንድ ቪዲዮ ሰራላችኋለሁ። ግልገሎት እንዴት እያዛሉ የሚለው ብዙ ጊዜ የማይመስለን ነገር ምንድን ነው፣ ግልገሎች አይሞቱም ብለን የምናስበው። እንደ ግልገሎች በከብቶችም ስትሄዱ እንደ ጥጃ የሚሞት ነገር የለም። ስለዚህ በተለይ በተለይ ሴት ከሞተባችሁ ደግሞ በከብት እርባታ ላይ በጣም በጣም በቃ ምን ከፍተኛ ኪሳራ የሚባል ነው። ለአሚቷ ከነጨራሹ ባትታለብ ይሻል ነበር ወተቱን ከነጨራሹ አቁማ ሴት ሴት ጥጃ ብትወልድላችሁ በጣም ትርፋማ ነው የምትሆኑት። ስለዚህ ግል በተመሳሳይ እኔም ደግሞ ከሚያበሳጩኝ ነገሮች ውስጥ በተለይ መንታ ተወልዶልኝ አሁን ሰሞኑን በጣም እየተናደድኩ ነው። በነገራችን ላይ መንታ ተወልዶ ሁለቱም ወንድ ወንድ እየሆነ ነው። እኔ አልፈልግም፣ እኔ እንደዚህ አልፈልግም። እኔ ሁለቱም ሴት ሴት ነው ከነጨራሹ ምፈልገው። በቃ ሴት ብቻ እንዲወለድልኝ ነው ምፈልገው ቢያንስ ቺን አንድ አመት ሁለት ዓመት ሴት ብቻ እንዲወለድ ነው የምፈልገው። ከዛ ደግሞ ወንድ ብቻ እንዲወለድ ነው የምፈልገው። እንዲህ ደግሞ አይቻልም አይደል? ስለዚህ ለማንኛውም ወንድ መወለዱ አሁን የሚያበሳጭ ነገር ነው። ስለዚህ ይህን ማወቅ አስፈላጊ ነው። ሌላው ድርቆሽ ይፈልጋሉ። በቀን ከሚመገቡት ከአስከ 30 ፐርሰንት ያስፈልጋቸዋል። ድርቆሽ የስንዴ ገለባ ሊሆን ይችላል፣ እንዲሁም ደግሞ የጤፍ ገለባ ሊሆን ይችላል። የሳር ድርቆሾች ሊሆን ይችላሉ። እነዚህ ነዚህ ለፈርስ ስርዓታቸው በደንብ አስፈላጊ ከሚባሉት ውስጥ ራፌጆች ያስፈልጓቸዋል። ፎሬጅ፣ እርጥብ ቅጠላ ቅጠሎች ያስፈልጓቸዋል። ከ60 እስከ 70 ፐርሰንት ነው የሚሸፍኑት። ስለዚህ በደንብ ቅጠላ ቅጠሎ ተመጋቢዎች ናቸው። ግጦሽ ሜዳ ላይ የምታወጡ ከሆነ በጣም ተጠቃሚ ትሆኑበታላችሁ። መኖ ደግሞ ከ16 18 ፐርሰንት የተጣራ ፕሮቲን ወይም ደግሞ ትሩ ፕሮቲን በውስጡ የያዘ መኖ ያስፈልጋቸዋል። ይሄ ደግሞ ከ10 እስከ 20 ፐርሰንት ብቻ ነው የሚሸፍነው። በጣም ትንሽ ነው ድጎማ ነገር ነው። ስለዚህ ከዚህ ጋር ተያይዞ ማወቅ አስፈላጊ ነው። ስለዚህ እዚህ ጋር ግን መኖን ስንመለከት እርግዝና ላላቸው እስከ 350 ግራም በተጨማሪ ወይም አድልት ለሚባሉት 350 ግራም ድረስ ትጠቀማላችሁ። እርግዝና ካላቸው ደግሞ 70 ግራም ያክል ጭማሪ ወይም ደግሞ ለኮርማም ለማሞ፣ ለዘርም የምትፈልጉት ለሙክትም የምትፈልጉት ካለ 70 ግራም ያክል ይጨመርና 420 ግራም ያክል አንድ ፍየል በቀን የሚመገበው ይሆናል ማለት ነው። 420 ግራም ያክል ግማሽ ኪሎ ማለት ነው። ለግማሽ ኪሎ ትንሽ የቀረው ሰማንያ ግራም የጎደለው እንደ ማለት ነው። ግማሽ ግማሽ ኪሎ ያክል እርግዝና ላላቸውም ጥሩ የሆነ የጽንስ እድገት እንዲኖር ለራሷም ቦዲ ሜንቴናንስ ለጽንሱም እድገት፣ ጤንነት እንደዚህ። ስለዚህ በደንብ መታሰብ ይኖርበታል። መኖ ስታመርቱ፣ አንደኛ ለሙክት እንዳልኳቸው፣ ሁለተኛ ለዘር የሚሆን ኮርማ ለማበጀት። ያ ማለት እርባታውን እርባታ የሚያሰኘው የዘር ኮርማ በቃ በጣም አስፈላጊ የሆነ አንድ ወንድ ፍየል በጣም ወጠጤ የሚባል ይሄ ምንድን ነው የሚባለው? ጣም ምንድን ነው የሚባለው? ንቁ ከእድሜ ጋር ተያይዞ ማቾርድ የሚሆኑት በነገራችን ላይ ሰባት ወር ላይ ነው። ሰባት ወራቸው ላይ ማጥቃት ይጀምራሉ። ዘር ማስያዝ ይችላሉ። ከሰባት ወር በኋላ ማለት ነው። እስከ ዘጠኝ ወር ድረስ ደግሞ ባለው ለሞከት የምትጠቀሙ ካላችሁ ደግሞ ለማሞከት የምትጠቀሙባቸው ናቸው። ስለዚህ በዚህ መልኩ ማየት አስፈላጊ ነው። እነዚህ ጉዳዮች መጠቀስ አለባቸው። ለእርግዝና፣ ለግልገል ማስጀመሪያ እነዚህ ሁሉ መኖ ለየ ብቻ ነው የሚሰሩት እኔ አሁን ምናልባት ምናልባት ስልጠና ከጀመርኩኝ እየፎከርኩኝ ነው። ጀምራለሁ ካልጀመርኩ እያልኩ ነው። ሰውን በጣም እየገፋፋኝ ነው። እንደውም ሰው በጣም እየገፋፋኝ ነው። እኔ በጣም ቢዚ ነኝ። ስልጠና በዶሮ እርባታም አለ። ዶሮዎችን እያቋቋምኩ ነው እርባታ። እዛ ላይ ብዙ ስራ ነው ያለው እያልኩ ነው። እዚህ ጋር ደግሞ በጣም እየገፋፋችሁኝ፣ ያበረታታችሁኝ ነው እና ላደርገው እችላለሁ። ሳደርገው ማደርገው ነገር ምንድን ነው? ፍየሉን አይደለም ማሳያችሁ፣ ፍየሎቹ የሚመገቡትን መኖ ታያላችሁ። የሚመገቡት መኖ ለምሳሌ አስጎበኛችኋለሁ ብዬም እየፎከርኩ ነው አይደል? አድርገዋለሁ በቪዲዮ አስጎበኛችኋለሁ። እስቲ አንድ ቀን ምናልባት ከዚህ ቀጥሎ ቪዲዮ እስቲ አስጎብኘን፣ እስቲ እስካሁን ድረስ የሰማኝ ሰው ካለ አስጎብኘን ብላችሁ ኮመንት አርጉልኝ። እስቲ እስካሁን ያዳመጠም ሰው አለ የለም የሚለውን በዛው ቼክ አደርጋለሁ፣ ግን አስጎበኛችኋለሁ። አስጎበኘኝ የሚል አይነት ኮመንት ጉብኝት፣ ጉብኝት ብላችሁ እስኪ። ወይም ደግሞ አስጎብኘን ብላችሁ ኮመንት አድርጉልኝ እና አሁን እየሰራው ያለሁበት ትንሽ አቅም ያጥረኛል። ብዙ አቅም የለኝም፣ ግን ኮንሰብቱ አለኝ። በቃ እንዴት እንደሚሰራ በደንብ ሙሉ በሙሉ ስለገባኝ እና ደግሞ ሙከራዎቼ እንዳለ ተሳክተዋል ማለት ይቻላል። እግዚአብሔር ረድቶኝ አሳያችኋለሁኝ። አሁን እርግዝና ያላቸውን መኖ ራሱ የተለየ ነው፣ መጠቀመው መጠኑ የተለየ ነው። ለብቻ ነው ያሉት፣ አይቀላቀሉ። የእርግዝና ጊዜያቸው እያንዳንድ ፋይል አላቸው፣ እያንዳንዱ ፍየል እኔ ጋር ያለው ርታጋላቸው አላቾ በኢርታጋቸው የተወለዱበትን ምን ያክል እርግዝና እንዳላቸው? ስንቴ እንደወለዱ ምን እርግዝና ከዚህ በፊት ምን በሽታ እንደተጠቁ፣ ምን አይነት መድኃኒት እንደወሰዱ የተለየ ችግር ያጋጠማቸው ነገሮችን አመጋገባቸውን፣ ከዚህ በፊት የቀደመ ኬዝ ካነበራቸው እሱሱ ሁሉ በቃ ጠቅላላ ሂስትሪያቸው እዛ ላይ አለ። ስለዚህ ያንን ጨምሮ ከዚህ በተጨማሪ ደግሞ ግልገሎችን አንድ ወር ሁለት ወር የሞላቸው ግልገሎች ለብቻ፣ ገና ደግሞ የተወለዱ አሉ፣ ሁለት ቀን ሶስት ቀን የሆናቸው በሳምንት ውስጥ። በነገራችን ላይ ሁለት ሶስት ፍየል ይወለድልኛልና እናቶች ይወልዳሉ። ያ እስካሁን የተለመደው መንታ ነው፣ ምንም ጥያቄ የለውም። አንዳንድ የሚረባብሹኝ አንዳንድ የሚወልዱ አሉ፣ አባራቸዋለሁ። እነሱን የተወሰኑት ላይ ሙከራ እያደረግኩ ነው። ከተሳካ አንዳንድ የሚወልዱትንም መግዛት ጀምራለሁ። ከዛ ግን ዝርያ መሰረት ያደረገ ነው እስካሁን እየሰራሁ ያለሁት ማለት ነው። ስለዚህ እሱን ማስጎበኛችኋለሁ በስፋት ማለት ነው። በስፋት የቁጥር እኔ አሁን አነስተኛ የሚባል ቁጥር ነው ያለኝ እጄ ላይ ፍየሎቹ በጣም አነስተኛ ናቸው። እናንተም በእኔው ልክ ነው ልትጀምሩ የምትችሉት፣ ምናልባት አብዛኛው ሰው ማለት ነው። አብዛኞቹ ደግሞ ያው አቅም ስለሚኖራችሁ ከዛ በላይ ልታስገቡ ትችላላችሁ። ስለዚህ በቃ አሰራሩ ከገባችሁ፣ ሌላው ቁጥር የእንትን ጉዳይ አቅም ጉዳይ ነው የሚሆነው። ግን አስርም ፍየል ኖሯችሁ አስሩን በቃ ትንሽ ነው ብላችሁ ዝም ብላ እንደ ነገሩ የምሰሩት ከሆነ ስራው አድካሚ በቃ አልፊ ነው የሚሆንባችሁ እና የተፈለገው ያክል ውጤትም ላይ መጣላችሁ ይችላል። እዚህ ጋር ግን እስካሁን የሰማኝ ሰው ካለ እንደ እንደ ቲፕ ወይም እንደ አንድ ምክር ምለግሳችሁ ነገር ምንድን ነው፣ ቦዲ ኮንዲሽን ስኮር የሚባል አለ ፍየል ላይ በእርግጥ አለ፣ ከብቶች ላይም አለ የማድለብ ላይም አለ የወተት ላሞች ላይም አለ ግን እዚህ ጋር በደንብ ማወቅ ያለባችሁ ቦዲ ኮንዲሽን ስኮር የሚባለው ከሁለት እስከ ሶስት ነጥብ አምስት ነው። በጣም ተስማሚ የሚባለው ሁለት እስከ ሶስት ነው። በእጄ እያሳየው ነግራችኋለሁ። ግን ይሄ ነገር አመጋገብ ላይ አሁን መጨረሻ ላይ ልናገር የፈለግኩበት ምክንያት ምንድን ነው፣ ፍየሎቹ በህይወት መቆየታቸውን ብቻ እንዳታዩ። ይሄ መመዝገብ መቻል አለበት ቢሲኤስ የሚባለው ማለት፣ ቢሲኤስ ማለት ቦዲ ኮንዲሽን ስኮር ማለት ይለካል ማለት ነው። ከሁለት እስከ ሦስት ነጥብ አምስት አለ። ከሦስት ነጥብ አምስት በላይ በጣም የፋት ክምችት ይኖርት ይኖራቸውና ፈርቲሊቲ ነታችሁ በጣም ዝቅተኛ ይሆናል። ይሄ እርግዝና የመያዝ እንትናቸው በቃ ዜሮ ነው፣ መሴና እንደምንለው ማለት ነው። ከሁለት በታች ከሆነ ደግሞ በጣም ዝቅተኛ ትሆንና አንደኛ የመዳራት ፍላጎት አታሳይም፣ እርግዝና አትይዝም። የምንድን ነው ይሄ ሳውንድነስ የሚባል አለ። ሳይለንት ሆነው ምንም ምልክት ሳያሳዩ ለኮርማው እንኳን ምልክት ሳይሰጡ በጣም ብዙ ጊዜያቶችን ያሳልፋሉ እርግዝና ጊዜያቸውን ወይም ደግሞ ስትረስ ሳይክል የሚባለው ማለት ስለዚህ እነዚህ ነገሮች እንዳያልፍባቸው አንደኛ በጣም ቀጭን ከሆኑ አንድ ነው የሚወልዱት እሱንም ራሱ ሆድ ውስጥ ሊሞት ይችላል ከወጣ በኋላ እየተለያዩ በቃ ይሄ በጣም ሙሉ የሰውነት አካልን ይዞ ላይ ወጣ ይችላል በበሽታ ተጠቅቶ በጣም አንደርቤት ይሆኑባቸዋል በጣም ስቅየት ነው የምትሉት ባልመጣ የምትሉበት ነው መቶ ችግር ነው የሚተርፋችሁ ማለት ነው እንጂ ትርፋማ ስራ እየሰራችሁ አይደለም ስለዚህ ከሁለት በታች አይመከርም ከሶስት ነጥብ አምስት በታች በላይም አይመከርም በእነዚህ በሁለቱ መካከል ግን ፍየሎቻችን እንዳሉ ኦልሞስት አንዳንዶቹ ሶስት ነጥብ አምስት አብዛኛዎቹ ሶስት ናቸው የኔ ሶስት በጣም አብዛኛዎቹ ማለት ነው ከሁለት ነጥብ አምስት እስከ ሶስት ድረስ በጣም በእርግጠኝነት ማለት ነው እኔ ያየሁትን መስፈርት አሳይቻችሁ በዛ መልክ የራሳችሁን ፍየል ደግሞ ታያላችሁ ማለት ነው የት የት ቦታ ታይቶ ነው እስኮር የሚሰጠው ወይም ደግሞ ቁጥር የሚሰጠው የሚለውን ነገር አለው። አራት አራት መስፈርቶች አሉት የሚታዩባቸው ቦታዎች ማለት እነዛን ቦታዎች አይተን እስኮር እንሰጣቸዋለን ማለት ነው። በጣም ጥሩ ላይ ናቸው ብለን በኖርማል ፊዲንግ እስኬጁላቸው ይቀጥላሉ። በጣም አንደርዌት ናቸው ካልን የተለየ አይነት መኖ ይፈልጋሉ። ኦቨርዌት ናቸው ካልን አንደርዌት ስታንዳርድ ዌት ላይ መምጣት አለባቸው ማለት፣ ወይም ደግሞ የቦዲ ኮንዲሽን ስኮራቸው ወይም ደግሞ የዚህ የሰውነት አቋማቸው የተስተካከለ ሁኔታ ለዘር ተብሎ የተዘጋጀ አይነት መሆን መቻል አለበት ማለት ነው። ስለዚህ እነዚህ ጉዳዮች በደንብ ከግምት ውስጥ መግባት ያስፈልጋል ማለት ነው። ስለዚህ ዛሬ ይዤላችሁ መጣሁኝ ምናምን። እስከዚህን ሰዓት ድረስ የሰማችሁኝ ካላችሁ እጅጉን አመሰግናለሁ፣ ክበሩልኝ። በዚሁ አጋጣሚ ደግሞ በቀጣይ ደግሞ መመጣላችሁ እኔ እየሰራው ያለውበትን መንገድ እየገለጽኩላችሁ፣ ስለ እያንዳንዱ ፍየል ታሪካቸውንም እየነገርኳችሁ፣ እንዲሁም ደግሞ ስንት ስንት እንደገዛዋቸውም እየነገርኳችሁ እኔ የምሰራበትን ክፍልፋዮቹን፣ ፓርቲሽኖቹን፣ በቃ ዴይሊ አክቲቪቲ እንዴት ነው የሚመስለው፣ ጠዋት፣ ቀን፣ ማታ ምን ምን ይደረግላቸዋል፣ በቃ ሃይላይቱን ነግራችኋለሁ። የሆነ ነገር እንዲመጣላችሁ ማለት ነው። የሆነ ሀሳቡ ሲመጣላችሁ ራሳችሁ በቃ የተጨማሪ የሆነ ነገር ተፈለፍላላችሁ ራሳችሁ ማለት ነው። ነገር ግን አሁን ምነግራችሁ በቀኔ እየሰራው ያለውበት መንገድ እኔ በራሴ እንግዲህ ስታንዳርዱ የጠበቀ ስራ እየሰራው ነው፣ የተሻለ ስራ እየሰራው ነው በዚህ በፍየል እርባታ ብዬ እያሰብኩ ነው። እናንተ ደግሞ ሬት ታደርጉኛላችሁ። ስለዚህ በደንብ እንመለከተዋለን ማለት ነው። እርባታ ጉብኝት ማለት ትችላላችሁ፣ አስጎብኘን ማለት ትችላላችሁና ኮመንት አድርጉልኝ። ስለ ሀሳብ አስተቶቻችሁ እጅጉን አመሰግናለሁ። በቀጣይ ደግሞ በጥሩ መረጃ በጉብኝቱ እንመጣለን። ሰላም